ሰበር ዜና የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ታላቅ ድል ተቀዳጀም። በኮሎኔል ፈንታው ሟባ የሚመራው የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ንጉስ ሚካኤል ክፍለ ጦር ወለላ ገነት የብርጌድ ባካሄደው አውደ ውጊያ ታላቅ ድል ተቀዳጅተዋል። የዙ ቀጠና የትስስር ኃላፊ አርበኛ ሻምበል አህመድ ለጣና ቴሌቪዥን የግንባር ዘጋቢ እንደገለጸው የንጉስ ሚካኤል ክፍለ ጦር አንድ ሻለቃ ብቻውን ባደረገው ውጊያ በርካታ የብልጽግናን ሰራዊት ሙትና ቁስለኛ አድርጎ ዘጠኝ የነፍስ ወከፍ መሳሪያና የቡድን መሳሪያ ከበርካታ ተተኳሽ ጋር መማረክ ችለናል ብለዋል። በፋኖ በኩል የደረሰ ጉዳት አለመኖሩን የገለጸው አርበኛ ሻምበል አህመድ ድሉ በቀላሉ የሚታይ አይደለም፣ ትልቅ ትርጉም ያለው ድል ነው ብለዋል። ይህን ትልቅ ትርጉም የሚሰጠውን ተጋድሎ የመሩት ሻለቃ አብዱ ኑሩና ሻለቃ ጀማል ሁሴን መሆናቸውን አርበኛ ሻምበል ጨምሮ ገልጿል። አሁነው የቀጠናው ሁኔታ የገለጸው አርበኛ ሻምበል አህመድ በዚህ ሰዓት ጠላት በጣም ከፍተኛ ኪሳራ እየደረሰበት ሲሆን፣ የኃይል ሚዛኑም ሳስቶበታል ሰራዊቱ የሚ ሲዋጋበት ሞራልም ስላጣ በተደጋጋሚ እጁን እየሰጠ ነው ብለዋል። ጤና ይስጥልኝ አርበኛ ሻምበል አህመድ። አብሮ ይስጥልን። እንዴት ናችሁ? ሰላም ነን፣ ሰላም ነን። እንዴት ነው ሰሞኑን በእናንተ ድል በድል እንደሆናችሁ ከእናንተ ጋር እየሰማን ነው። እስኪ ያለውን ነገር ለአድማጭ ተመልካቾቻችን አድርስልን። እሺ አመሰግናለሁ። ያው ሰሞኑን በቀጠናው የተለያየ አውዲ ውጊያው የተካሄደዋል በተለያየም አካባቢ ናቸው። ዞሮ ዞሮ ሀሪፍ ውጤት ነው የታየው። ከዚህም ከኛ አካባቢ ትናንትናም ከትናንትናም በስቲያም አካባቢ ነበርና ያው ጠላት መጥቶ ነበረ። ከቢመጣም ዝሮ ተመቶ ነው የተመለሰው፣ ምንም ጉዳይ ሳይደርስ በወገን ላይ በነበረበት ይመልሰናል ማለት ነው። እሱ ያው ተትራንበስቲ አካባቢ ንጹሀን ሁለት ሰዎች መብቶብናል። ከኛ በኩል ግን የደረሰ አንድም ነገር የለም። ከዛም መልስ ማታ በተደረገ ኦፕሬሽን ወግዴ ወረዳ አካቢ አካባቢ አንድ ሻለቃ ባደረገችው አውዴ ውጊያ ዘጠኝ ነፍስ ወከፍ መሳሪያ ካጥላት ተማርኳል። ያው ቁስለኛና ከተመታ ውጭ ማለት ነው ዘጠኝ የነብሶ ከመሳሪያ መሳሪያ ምርኮኛ ሆኖ ያው እጃችን ገብቷል ማለት ነው። በወገን ላይ የደረሰ አንድም ነገር የለም ምንም ነገር የለም። ያው በጥሩ ድል ነው አውዲያው ጊዜ የተካሄደው። መልካም መልካም። ይህንን ኦፕሬሽን የሰራው ክፍለ ጦር ማን ነው? ያው ክፍለ ጦሩ ንጉስ ሚካኤል ክፍለ ጦር ነው። ወረና ገነት ብርጌድ በሻለቃ አብዱኑሩና በሻለቃ ጀማል ሁሴን የተመራው ጦርነማ ነው። ሻለቃናት ጀብዱን የሰራችው በጣም በተከታታይ ጥሩ ውጤት እያስመዘግበች ያለች ሻለቃናት ሻለቃ አሁንም ይቀጥላል ማለት ነው። ሮ ጥላትን በቂውን ውጤት አስይዘን ተመለሰው። መልካም በዚህን ኦፕሬሽን ላይ እናንተ ያተረፋችሁት ትርፍና ጥላት ደግሞ ያከሰረው ኪሳራ እንደዚህ በስነን ቦና እና በቁሳዊ በአካላዊ ያለ ነገር ካለ ለአድማጭ ተመልካቾቻችን ግልጽ ያድርጉልን። እዚያ ላይ እኛ ያተረፍነው አብዛኛውን ነፍስ ወከፍ መሳሪያ ዘጠኝ በቁጥር ከዘጠኝ በላይ አይንተናል። ተተኳሽ ቢያንስ ብዙ ቁጥር የሚሆን ተተኳሽ አይንተናል ማለት ነው። በጣም ብዙ ቁጥር ከሶስት መቶ በላይ የሚሆን ተተኳሽ ነው ። ከጥላት ያገኘ ነው። የተሻለ የተሻለ መሳሪያ የቡድን መሳሪያም ጭምርት ነው ያገኘ ነው። ዘጠኝ መሳሪያ እጃችን ገብቷል ማለት ነው። ከዛ ውጭ ጥላትንም በሚገባ አጥቅተናል፣ ወድተናል ማለት ነው። እኛ ጥሩ ውጤት ነው ያስመዘገብነው። በስነ ልቦናም ቢሆን በቃ በመሰረቱ ጥላት አሁን በግልም በቡድንም እጅንም እየሰጠ ነው፣ እየጠየቀንም ነው። ጥሩ ውጤት አስመዝግበናል። መልካም ከዚህ ቀደም ኮማንዶዎች ወደ እናንተ አብይ አህመድ አካል እየፈረሱ ወደ እናንተ እንደገቡ ሚዲያም ላይ ያየነውም የቅርብ ትውስታችን ነው እንደው እርስዎ በመጨረሻ ላይ የሚያስተላልፉትን መልእክት ለአድማ ብተና ለሚኒሻና ለሌሎችም አማራ ሆነው ነገር ግን በሆዳቸውና በግዞታቸው እየተገዙ ላሉ ባንዳዎች የመጨረሻ ያላችሁ መልእክት ምንድን ነው እና ቀጣሪ እንግዲህ አብዛኛውን ስታ አብይ አህመድ ስርዓት ጠቃሚ እንዳልሆነ አማራ ሕዝብ ብሎ ሜቶዲ ጠንቅቆ ማወቅ አለበት። ከዛም ባሻገር ይባስ ብሎ ደግሞ አማራዎች ላይ የሚሰራው የዘርማት አሴራብ በጣም እየሰፋ ስለመጣ ይህን ያልተረዳታለህ ቀድሞ በቃ ማንኛውም አማራ ማወቅ አለበት። ይባስ ብሎ ደግሞ እሱ እያስታጠቀ አማራን ከአማራ የሚያባላውን እስበሳችን የሚያባላውን ሴራ ያልገባቸው የታጠቁ የእሱ ኃይሎች ናቸው የተባሉ ነገር ግን አማራ የሆኑ ከዚህ ድርጊታቸው ቢቆጠቡ፣ አንደኛ ሚኒሻ የካ ሚኒሻ ከወንድሙ ጋር መጋደል የለበትም፣ መሞት የለበትም፣ አማራነት መርሳት የለበትም። አርማ በታኝ ከወንድሙ ጋር መሞት የለበትም፣ መግደል የለበትም፣ አማራነት መካድ የለበትም። ለማን ነው የሚዋጋው? ለማን እንደሚዋጋ ለማን እንደሚሞት ጠንቅቆ ማወቅ አለበት። ማን ሀገር ላይ ማን መሬት ላይ ማንም ተዋግቶ ቢያንስ ቢያንስ ይህንን በደንብ አስበው ጊዜ ሳይሰጣቸው ከወንድሞቻቸው ጋር ከእኛ ጋር መጥተው መቀላቀልና ትግሉም በአንድ ላይ መታገል እንዳለባቸው መልክቴ ለማስተላለፍ እፈልጋለሁኝ። የትግላችን እንቅፋት መሆን የለባቸውም። በቃ ትግላችን ተፋጥሞ የአማራነት የብሔር እኩልነትን ማብሰር አለብን። በቃ ለምንድን ነው የምንቀላደው? እስከ መቼ ነው ጊዜ የምንጠብቀው? አይጠቅመንም። በደንብ ማወቅ አለባቸው። ነገር ግን ይህንን ፈጽሙ አንቀበልም የሚሉ ካሉ እንግዲህ ከዚህ ሰዓት በኋላ የምንታገስበት አንድ ነገር አይኖርም። ይህንን አውቀው በቃ ከዛሬ ቀን ጀምሮ ማንኛውም የአማራ ፋኖ ባለበት አካባቢ በምህር በዴሳ መከላከል አለባቸው፣ ከዚ መጥፎ ድርጊታቸው መቆጠብ አለባቸው የሚል መልክ ስላለ ነው። መልካም እናመሰግናለን። አርበኛ ሻምበል አህመድ እናመሰግናለን። ይህ በእንዲህ እንዳለ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊው አርበኛ እያሱ አበራ ፋኖ ለተገፋ ህዝብ ክብርና ህልውና ሲል ወጣ እንጂ አንደኛውን ሃይማኖት ለማስጠበቅና ሌላውን ለመግፋት አልወጣንም። ጠላት የፋኖን የትግል ዓላማ ሆን ብሎ በማዛባት በትግላችን ላይ ፕሮፓጋንዳ ሲሰራ ቆይቷል፣ እየሰራም ነው። እነዚህን ክፉ ሰዎች ለይተን በጋራ ልንታገላቸው ይገባል ሲል ተናግሯል። አርበኛ እያሱ አበራ ይህን የተናገረው ከሙስሊም ማህበረሰብ አባላት ጋር ስለ ፋኖ ትግል ዓላማ ባደረገው ውይይት ነው። አርበኛ እያሱ አበራ አክሎም ሃይማኖት የሚኖረው ህዝብና ሀገር በሰላም ሲኖር ነው። እኛም እየሞትን ያለነው ሰላምን ለማምጣት ነው። ጥንፍጽንፍ የረገጠው አስተሳሰብ አይጠቅመንም ሲል ተናግሯል። እና ምስክር አለ ወይ እስከምታመጣ ተብሎ ደግሞ እስር ቤት ነው የሚያስገቡት። የነሱ አሰራር ፍትህን እንድናጣ ማለት ፍትህን እንድናጣ እርስ በርሳችን እንድንለያይ ነው የሚያደርገው። ስለዚህ እናንተ አንድ እንድትሆኑልን እንፈልጋለን። በውስጣችሁም ሰላም እንዲኖር እንፈልጋለን። ችግር ካለ አሳልፋችሁ ስጡ። ችግሮች ካሉ ችግሩን መፍታት አለብን። ለዚህ ህዝብ መድኃኒት የሚሆነው ይሄው ህዝብ ከፈጣሪ ቀጥሎ ማለት ችግሮችን ተነጋግሮ ችግሮቹን መፍታት ነው የሚያስ ሰላምን ማወጅ ነው የሚያስፈልገው። እኛ ሰላም ናፋቂዎች፣ እኛ ሰላም ፈላጊዎች የአማራ ህዝብ እንደ ህዝብ እየተገደለ ነው ብለን ወተናል። የአማራ ህዝብ ሰላም ነው አጥቷል፣ ተነፍጓል ብለን ወተናል። የአማራ ህዝብ መስራት አልቻለም ብለና ወተናል። ወንድሞች ታውቁታላችሁ፣ እንግዲህ መርካቶና አዲስ አበባ ታውቁታላችሁ። ምን ያክል እንደሚፈናቀሉ እንግዲህ ለእናንተ መናገር ይከብዳል። አብዛኛው ባለሀብት ወደ ኮምቦልቻ ወደ ደሴ ብቻ እንዲደረግ እዛው ላይ እንዲወጡ፣ ለደሴና ኮምቦልቻ ደግሞ በምን ያክል ግብር እንዲገቡ እያደረጓቸው እንደሆነ እያያቸዋለሁ። ስለዚህ እናንተ ጠንካራ እንድትሆኑልን እንፈልጋለን። አንድነት እንዲኖር እንፈልጋለን። ሰላም እንድታመጡልን ሰላም እንድትናገሩ ሰላምን እንድትሰብኩ በውስጣችሁ እንፈልጋለን የተለያየውን የተጣላውን ሰው እንድታስታርቁት እንፈልጋለን። ከናንተ ምን የእኛን አንድነት በተመለከተ ብዙ ችግር እየፈጠሩብን ያሉ ሰዎች አሉ። ደግሞ አንዳንዶቹ የክርስትና ሃይማኖት ብቻ ነው መኖር ያለበት የሚሉ ሰዎች አሉ። አኛን ፈልጥ እኛ ሃይማኖት ልንመሰርት ሃይማኖት ልናመጣ ሃይማኖትን በዚህ በዚህ ኪድ ልንል አይደለም። በቃ ሃይማኖት የራሱ ምን አለው ትዕዛዝ አለው አይደል? ስለምን ነው የራሱ ህግ አለ ክርስቲና የራሱ ህግ አለ። በዛ መምሪያ ይሄ በዛ ይመራ በዛ ይማማ። እሴቶቻችን ናቸው፣ ሀብቶቻችን ናቸው፣ የኛ መኩሪያዎቻችን ናቸው። በየትኛውም ቦታ ላይ ስለ አረብ ሀገር ካሉት ይልቁንስ ኢትዮጵያ ውስጥ ያሉ ሊቃን ምን ያክል ብዙ እንደሆናችሁ አችሁ ታውቁታላችሁ። ነው በመጽሐፉ ነው። እኛ እንኳን በቁንጥሏ ነገር ነው የምንለው። ሌሎች ደግሞ እየበጠበጡ በዚህ ልክ እንድንወርድ የሚያደርጉን ሰዎች አሉ። እኛ እንደዛ አይነት አይደለም አላማችን። የተገፋ ህዝብ ስላለ ሃይማኖቱ እንዲሰነጣጠቅ ያደረገብን ሰው ስላለ የፈለጉትን ብቻ እንዳደርጉ የፈለጉትን ብቻ የስርዓቱ አገልጋይ ብቻ እንደሆኑ የሚሰሩብን ሰዎች አሉ። እነዚህ ሰዎች ለይተ ማወቅ ያስፈልጋል። ሃይማኖት የሚፈቅደውን ብቻ ያድርግ። ሃይማኖት ሃይማኖቱ ከሌለ ደሞ ሃይማኖት የሚኖረው ደግሞ ሀገር ሲኖር ነው፣ ህዝብ ሲኖር፣ ሰላም ሲኖር። አሁን እኮ በዚህ ሰዓት እኮ ቁጭ ብለን እየተወያየን ያለ ነው ወይም ደግሞ። ጁማ እንድንሰግድ ወደዚህ ቦታ የመጣ ነው። ለምን ደግሞ ሰላም ስላለ ነው። የሆነ የመሳሪያ ድምጽ ቢሰማ ወይም እንቅስቃሴ ቢኖርም ሁከት ቢኖር ይወጣል። ሰው አይወጣም ያለ ሰላም። እኛም ሰላምን ለማምጣት ነው፣ ይሄን እየሰራን ነው። በየትኛውም ቦታ ከጫፍ እስከ ጫፍ ያለ ጽንፍ የረገጠው አይጠቅመንም። ያንኛው እስልምናን ደምስሶ ለማምጣት ክርስትናን ደምስሶ ለማምጣት የሚያስኬድ ነገር የለም። የራሱ የሆነ መመሪያ አለው መንግስት በዚህ በኩል መግባት የለበትም። ነው እራሱ ብቻ መቼም የአዲስ አበባ አካባቢ ላይ የዛሬ ሁለት ዓመት ታስታውሳላችሁ የሸገር ከተማ እየተባለ ስንት መስጊዶች ናቸው እየፈረሱ በህወሓት ጦርነት ስንት መስጊዶች ናቸው የማይገባውን ነገር ሲያደርጓቸው የነበሩ ስንት ሸሆቻችን ናቸው ሲደረጉ የነበሩ። ስንቶች የሸሆቻችን ሚስቶች ናቸው እንደዛ ሲዋረዱ የነበሩ? ይህንን ነው የምንዋጋው። የቄሱን በራሱ ይሄድ፣ ሻሁን በራሱ ይሄድ። ያ የሚመራው ግን ሃይማኖቱ ነው፣ ያ የሚያኖረው ግን ሀገሩ ነው። ከዚህ ውጭ አለ ሀሳብ አይኖር፣ መቻቻል ከሌለ ያ ነገር የለም ከሚለው አንፃር ማለት። ስለዚህ ልንበረታ ይገባል። እኛ ደግሞ እነዚህን ሰዎች ነው እያረቅን እያስታረቅን እያስማማን ታው የሚጠቅመውን ነገር ነው ማድረግ ያለብን ከማለት አንፃር፣ የእኛም አንድነት የጎለፈ የሚመስለው ነገር ይሄን ነው። ወንጭፍ መወነጫጨት መቼም እንግዲህ የነ ከፌን ጉዳይ ታስታውሳለ። ከፌን የመሰለ ጀግና ነው። የዳውንት ህዝብ ምስክሩ ነው፣ የደላንታ ህዝብ ምስክሩ ነው፣ የኬሚሴ ህዝብ ምስክሩ ነው፣ ስለከፍ የአማራ ህዝብ ምስክሩ ነው። ቢገደል ቢገደል እንደሱ አይነት ሰው አይገደል። እሱን የገደሉት እነዚህ በጎን የሚሄዱ ሰዎች ጽንፍ የረገጠ አላማ ያላቸው የአማራ ህዝብ ነፃ እንዳይሆን ህዝቡ በነጻ በነፃነት እንዳይሆን በየትም አካባቢ ላይ ሰርተን እንዳንንቀሳቀስ የሚያደርጉን። ከዚህ የተነሳ እኛ አንድ ለመሆን እየፈለግን ሰነድ እያዘጋጀን ብዙ የሃይማኖት አባቶችን የሀገር ሽማግሌዎችን እየላክ በተለያየ መንገድ እየሰራ አንድነትን ለማምጣት ነው። እብሪትም ማረገት ወንድሞቻችን እያልን ነው። ታሪካችንን የሚወስዱትን ሰዎች ጋር ነው ጥላት ብለን የፈረግነው ስርዓቱን ብቻ ነው። ኦሮሞውም አፋሩም ሶማሌው የትኝ ቦታ ላይ ያለው ህዝባችን ነው፣ ህዝብ ነው። ግን ስርዓት ነው እያባላን ያለው ነው። ይሄን ስርዓት ነው ድንፋል ልናፈርስ አብይ አህመድ ሙስሊም መጣ እየተባለ ሙስሊም ወልክ ላይ ያሳሳው ሙስሊም መንግስት መጣ እየተባለ እኮ ምን ያክል ህዝቡን ለማለያየት የሄደበትን እርቀት የናንተው ታሪክ ነው። የኔም የናንተም የጋራችን ታሪክ። እኛ ማንም ይምራ ማንም፣ ስርዓቱ ግን ይስተካከል ስርዓቱ ይስተካከል። ብዙ ሻዎች አሉ፣ መምራት የሚችሉ ብዙ ቄሶች ይኖራሉ። ሃይማኖት ያለ ይምሩ፣ ግን ስርዓቱ ይስተካከል። ስርዓቱ ካልተስተካከለ፣ እውቀትን መሠረት ያላደረገ አሰራርን፣ ህዝብን መሠረት ያላደረገ የትም አይደርስም። የስርዓት ደግሞ እየከፋፈልን ያለው ስርዓቱ እንጂ ኦሮሞነቱ አይደለም፣ ትግሬነቱ አይደለም፣ ወይም ደግሞ ሶማሌነቱ አይደለም። አማራነት ሆነ እያስገደለ ያለን ግን እኛን አማራነት። ስለዚህ ልንጠነክር ይገባል። ምናልባት እንደምናውቀው ነቢዩላህ ዮሴፍ ወንድሞቹ ናቸው አይደል? የሸጡ ወንድሞቹ ናቸው አይደል? መከራ ያደረሱበት ወንድሞቹ ናቸው፣ የከዱት ወንድሞቻቸው ናቸው። ሽጠውታልም ለጊዜው ረሃባቸውን አጽድቀውበታል፣ ወይም ደግሞ ረክተውበት ይሆን። ግን ወንድማቸውን ይሸጡ ወንድሙን ተሽጦ ግን ወንድምዬው መጨረሻ ላይ ግን ሲነቃ፣ መቼም ፈጣሪና እውነትን የያዘ ሰው የሆነ ሰዓት ላይ ያነቀዋል፣ የሆነ ደረጃ ላይ ያደርጋል። እነዛ ሽጠውት የነበሩት ጉልበቱ ላይ ነው የወደቁት። ያ ጊዜ መምጣቱ አይቀርም። ለማማራ እርስ በእርሳችን ወንድሞቻችንን ሊሸጡን ይችላሉ። ወንድሙን የሚሸጥ ወንድሙን የሚከዳ ወንድሙን ስለ ወንድሙ በደል የሚያደርግ ሰው የሆነ ሰዓት ላይ ይዋረድ፣ የሆነ ሰዓት ላይ ይዋረድ። ስለዚህ በወንድሙ ላይ የሚጨክን አካል ሊኖር አይገባውም። ቀና ሊሆን ይገባው፣ ሰላም ሊሆን ይገባው። እኛም ያንን እውነቱን ይዘን የህዝባችንን ስሜት ይዘን ለመጓዝ ነው። ስለዚህ ከእናንተ የሚጠበቀው ቅድም እንዳልኳችሁ ሰላምን ውስጣችሁ ላይ ሰላምን እንድታረጋግጡ፣ አንድነትን እንድታመጡልን፣ ችግርም ካሉ ችግሮችን እንድንፈታቸው የጋራ እንድናደርጋቸው ነው ካልሆነ አቅም ከሌለ ደግሞ በቃ ዝምታ እኮ የተሻለ ነው። አይደለ? በየቦታው ስንሄድ ለምንድን ነው እንዲህ የማይሆነው ለምንድን ነው እንዲህ የማይሆነው ለምንድን ነው እንደዚህ መጡብን ምናምን የሚሉ ሰዎች አሉ። የሚገርማል፣ ያሳዝናል፣ ያሳዝናል። እንግዲህ የምታውቁን ነው የሚረብሹ ሰዎች አሉ። አው እነዛን ሰዎች ጥቆማ ካገኘን ነው የሚረብሹ ልጆች አሉ። ከወደኛም ጥቆማ ሰጡን እርምጃ እንወስዳለን። በየትኛውም ቦታ ነው። ይህንን ለማለት ፈልጌ ነው። እናንተም ልታገዙን ነው ወደ እናንተ ግን እንደው አስተያየት ካላችሁ ጥያቄ ካላችሁ፣ መደረግ ያለበት ይሄን አድርጉ የምትሉንም ትዕዛዝ ካለም ለመቀበል ዝግጁ ላይ ወደ እናንተ ላምጣል።